እሺ ይሄ ቪዲዮ ለታሪክ ይቀመጠ። ይሄ ያለሁት አንድ ጌ የሆነ ሰውዬ ቀጥሮ በጣም የምታውቁት ታዋቂ፣ እዚህ ሚዲያ ላይ የምናውቀው አርቲስት ነው፣ ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለ እሱ ትከራከሩለታላችሁ፣ ተከራከሩላታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ እኔም እንደነሱ ሆኜ አውርቼዋለሁ። ማለት እኔም ልክ እንደ እያወሮት ነበር። እና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋል። አሁን ከአዲስ አበባ ተነስተ ና፣ ችግር የለውም እኔም አምሮኛል ብዬ አውሮቸው እየመጣ ነው። ሶ ከዚህ በኋላ የምር እየመጣ ከሆነ ይህ ቪዲዮ ከቤት የሰወጣ ነው። እሱን ለማግኘት እየቀረስኩ ያለው ምንድን ነው የምናደርገው፣ ብራዘር ያለ ነግሬው ያለው ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው ምናለ እና በለው ማለት ነው። አመድ በአመድ አረጌ አንከባልዬ። እኛ ኢትዮጵያውያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸል አሳያችኋለሁ። ተከታተሉ። እሺ፣ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋስ ይሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ አርባ አንድ ሺህ አንድ መቶ አካባቢ የሚጠጋ ፎሎወር አለው ያው ፎቶንም እንደምትመለከቱት የእሱ የራሱ ነው ማለት ነውና፣ በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደናነክ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ እንዲያወራኑን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደናነክ ወይ እንዴት ነህ ብሎኝ ነው ደናነኝ ደናነህ ስለው ይኸው እንደምታዩት አለው። ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሱፍሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታን በል ሲለኝ አይ ቲንክ የሆነ ፈታሾ የሚል ፕሮግራም ጀምሮ ነበር እና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት ደስ ይለኛል፣ እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ የጠየከኝና ሀሳቡን ያነሳሁ እኮ አንተ ነህ ፈታንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው ከዛ ያው ይህም ብዬ ስጠይቀው የመለሰልኝ ምላሽ ምንድን ነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝ እና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለኩ ወይ ብሎ ጠይቀኝ፣ አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔም ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወየ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለው ለሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለው ለፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው፣ አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ፣ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድን ነው ያልኩት? እሺ ሶፍዬ ያው አንተ ባታውቀኝም እኔ አውቀሃለሁ በምትሰራ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት ከዛ የት ይድክብኝ ብሎ ልብ ቅርጽ አርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፍዬ፣ ያው አንተ ባታውቀኝ ምን ያውቀሃለሁ በምትሰራው እና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት፣ እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልክቱ፣ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱል ብዬ በቃ የሆነ ነገር ስለተረዳው አወጣጥችውን ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገድድኩኝ ማለት ነው። እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድን ነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ። ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድን ነው የሚለው? እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይህ ውሻ እያያችሁ ነው አደለ? ሰውን ደሞ ሰውነት ሄርሊ ነው ሲለኝ እኔም ወዲያው ስለተረዳውት ምንድን ነው ያልኩት፣ ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል። ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደሞ የሚገርማችሁ ነገር ይህንን እስክሪንሸቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሸት እያደረግኩኝ ወዲያው ነበረ ሳስቀምጠ የነበረው ማለት ነው። ከዛ ምና ላይ መልሶ ይኸውላችሁ ይሄ ጌ ነው፣ ጌ ነው ቀጥሮ ይመጣ፣ ጌ ነው። አትምተው፣ አትምተው፣ አት ጋዜጠኛው ጌ መሆኑ በይፋ ተረጋገጠ። ረ ራሴን ለማጥፋት ሁሉ ሞክር ነበር። ሰው ማግኘት በጣም ያስጠላኝ ነበረ። ፍቅር ይዞ አፈቅራለሁ ግን ቶሎ ሰለቻለሁ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። እግር ከወጣሁ በኋላ ግን ታሰርኩኝ።